ሰላም ሰላም ደህና ናችሁ። ቻናል ውስጥ እንደሰሙት በእያላችሁበት ሰላማችሁ። ዛሬ ደግሞ ይዤላችሁ የመጣሁ አማርኛ ፊደላትን በእንግሊዝኛ እንዴት እንደሚነበቡና እንዴት እንደሚጻፉ ነው። እዚህ ላይ ለምሳሌ አማርኛ ፊደላትን ማንበብ የማይችሉና እንግሊዝኛ ፊደላትን የምታነቡ ተማሪዎች ይሄ ለእናንተ ነው። ይሄን በደንብ ማየት ይጠበቅባችኋል ማለት ነው። አማርኛ ፊደላት በእንግሊዝኛ እንዴት ይጻፋሉ? እንዴት ሲነበባሉ? ይሄን ከዚህ ላይ በደንብ ይዤላችሁ መጥቻለሁ። እንዲሁም ቃላትንም እየመሰረቱ እዚሁ ላይ እነዚህ በእነዚህ ፊደላት እነዚህ ውሳ ሮዳ ቃላትን እየመሰረቱ የማሳያቸው ይሆናል። ኪን ቪዲዮ እስከ መጨረሻዊ ቢት ይህንን ቪዲዮ በጣም ጠቃሚና ወሳኝ ቪዲዮ ነው። እስከ መጨረሻ ቢት ብዙ ነገር ብዙ ቁም ነገር ትጨብጡበታላቸው። አሁን ቀጥታ ወደ ቪዲዮ ሄድ። ኦኬ፣ አሁን በአማርኛ የጻፉላቸው ወይም ፊደላትን የአማርኛ ፊደላትን የጻፏቸው እነሱን በመጀመሪያ አነብላችኋለሁ። እነዚህን ካነቡላቸው በኋላ ደግሞ እንዴት በእንግሊዝኛስ እንዴት ይጻፋሉ የሚለውን አሳያችኋለሁ ማለት ነው። መጀመሪያም ግን አማርኛዎችን ወይም ፊደላትን በደንብ እናንብባቸው ማለት ነው። እሺ፣ ሀ ኡ ሀ ኤ ኦ አሁን ደግሞ እነዚህ አማርኛ ፊደላት እንዴት በእንግሊዝኛ ይጻፋሉ የሚለውን ማሳያች ይሆናል። ሀ እንዴት ትጻፋለችሁም እንደዚህ የሚለውን በተመሳሳይ የማሳያች ይሆና እሺ ኤችኤ እንደማን ትነበባለች ማለት ነው? እንደ ሀ ትነበባለች። ኤችኢው እንደ ሁ ትነበባለች። ኤች አይ እንደ ሂ ትነበባለች። ኤችኤ እንደ ሀ ትነበባለች። እቺ የመጀመሪያ ድምፅና አራተኛ ድምፆች ተመሳሳይ ናቸው። እቺ ሀ ናት። ነገር ግን በቅርጻቸው የተለያዩ ናቸው። እዚህ ላይ ልብ ማለት ይጠበቅባቸዋል። ለምሳሌ በእንግሊዘኛው በአማርኛው ሲጻፉ ተመሳሳይ ድምፅ ነው ያላቸው። አሁን ለምሳሌ በእንግሊዝኛው ሲጻፉ ኤች ኤ ናቸው፣ ሲነበቡ ሀ ሀ ነው። ነገር ግን በአማርኛ ፊደል ላይ ስትሄዱ፣ አማርኛው ላይ ስትሄዱ ሀ ሀ ተመሳሳይ ድምፅ ያላቸው፣ ነገር ግን በቅርጻቸው የተለያዩ ናቸው። እሺ ወደ አምስተኛ ፊደላት ስንሄድ ደግሞ ኤች ኤ እንደማነበበ እንደሄ ይነበባል ማለት ነው። ስድስተኛ ፊደል ላይ አናባቢ የላቸውም። ተነባቢዎች ብቻ ናቸው እች እንደከት ትነበባለች ሰባተኛ ፊደላለች አለች እንደርስ ደግሞ ሰባተኛ ፊደላት ች ኦ እንደማነበባል ማለት ነው እንደሆ ይነበባል እንደሆ ይነበባል ቀጣይ ደግሞ ለ ሉ ሊ ላ ሌ ል ሎ ኦኬ አሁንም በእንግሊዝኛ እንዴት ይነበባሉ እንዴት ሲጻፋሉ የሚለውም ደግሞ በጋራ የምናይ ይሆናል እ ኤል ኢ እንደ ለ ይነበባል። ኤል ዩ ደግሞ እንደ ሉ ይነበባል። ኤል አይ እንደ ሊ ይነበባል። ኤል ኤ እንደ ላ ይነበባል። ኤል ኢ እንደ ሌ እንደ ይነበባል። ኤል ወይም ስድስተኛ ፊደላት አናባቢ የላቸው። ኤል ብቻዋን እንደ ማን ትነበባለች? እንደ ል ትነበባለች ማለት ነው። ኤል ኦ እንደ ሎ ይነበባል። እሺ አሁን ቀጣይ ደግሞ ሶስተኛ ፊደል ላይ ደርሰናል። ሶስተኛ ፊደል ማን ትባላለች? ሀ ትባላለች። ከመጀመሪያ ፊደል ጋር ሞክሸ ፊደላት ተመሳሳይ ድምፅ ነው ያላቸው ተመሳሳይ ድምፅ ነው ያላቸው። እች እች ናት። እች ሞክሸ ፊደላት ናቸው። ይች ደግሞ አሁንም እች ና አንብባት። እንዴት እንደምትጻፍ ማየት እንችላለን። ከላይኛው ጋር ተመሳሳይ ነው፣ ምንም ልዩነት የለውም። በእንግሊዝኛ ሲጽሆ ከላይኛው ጋር ተመሳሳይ ነው ማለት ነው። አ እ ኦኬ እስኪ በእንግሊዝኛ ደግሞ እንዴት ተጻፈ የሚለው እንዴ? ኤች ኤ እንደ ማን ይነበባል? እንደ ሃይ ይነበባል። ኤች ዩ እንደ ሁ እነበባል። ኤች አይ እንደ ሂ ይነበባል። ኤች ኤ እንደ ሃይ ይነበባል። ኤች ኤ እንደ ሄ ይነበባል። ኤች ብቻዋን እንደ ማን ትነበባለች ይነበባለች? እንደ ሃ። ኤች ብቻዋን ከሆነች እንደ ሃ ትነበባለች ማለት ነው። ኤች ኦ እንደ ሆ ይነበባል። ኦኬ ቀጣይ ደግሞ ከማን ላይ እንሄዳለን? ከማ ማ ሙ ሚ ማ ሜ ኑ ሞ። ኦኬ እሺ፣ በእንግሊዝኛስ እንዴት ይነበባል እንዴት ሲጻፋል ብለው ስናይ፣ ኤም ኢ እንደ መ ይነበባል። ኤም ዩ ደግሞ እንደ ሙ ይነበባል። ኤም አይ እንደ ሚ ይነበባል። ኤም ኤ እንደ ማ ይነበባል። ኤም ኢ እንደ ሜ ይነበባል። ኤም ብቻዋን ደግሞ እንደ ማን ትነበባለች ብያችኋለሁ እንደ ምን ስድስተኛ ፊደላት ላይ እንትን የላቸው አናባቢ የላቸው በራሳቸው ናቸው። ኤም ብቻዋ እንደምትነበባለች ማለት ነው። እሺ ኤም ኦ ደግሞ እንደማን ይነበባል? እንደ ሞ ይነበባል። እሺ አሁን ደግሞ ሰ ላይ ደርሰናል። ሰ ሱ ሲ ሳ ሴ ስ ሶ እሺ አሁንም እንዴት በእንግሊዘኛ እንደት ይጻፋል፣ እንዴት ይነበባሉ የሚለው ደግሞ ማየት እንችላለን። በጋራ እናያቸው። ኤስ ኢ እንደ ሳ ይነበባል። ኤስ ዩ እንደ ሱ ይነበባል። ኤስ አይ እንደ ሲ ይነበባል። ኤስ ኤ እንደ ሳ ይነበባል። ኤስ ኢ እንደ ሴ ይነበባል። ኤስ ብቻዋን ደግሞ ስድስተኛ ፊደል ላይ እንደማን ትነበባለች? እንደ ስ ትነበባለች ማለት ነው። እነዚህ አናባቢ የላቸው። ኤስ ኦ እንደ ሱ ይነበባል ማለት ነው። ስለዚህ አሁን እነዚህ ፖያ ወይም እነዚህ ፊደላት እንደዚህ በእንግሊዝኛ እንደዚህ እንደሚነበቡና እንደዚህ እንደሚጻፉ ካየነ፣ ቀጣይ ደግሞ ከእነዚህ ውሳኔ ወጣ ከእነዚህ ውሳኔ ወጣ እንትን ማመሰረት እንችላለን። እዚህ ላይ ቃላት ቃላትን እየመሰረትን ማየት እንችላለን ማለት ነው። ቃላትን እየመሰረተን ማየት እንችላለን። እዚህ ላይ ለምሳሌ የመሰረታቸው ቃላቶች አሉ። ጠቅላላ ከዚህ ውስጥ ናቸው። እዚህ ውስጥ ሁሎች እዚህ ናቸው። እነዚህን ተጠቅሜ ነው እነዚህ ቃላቶችን መሰሩታቸው በእንግሊዘኛ በአማርኛ እንዴት እንደሚጻፉ እንዴት እንደሚነበቡ ማሳያቸው ይሆናል። አሁን በጋራ ቃላቶችን ደግሞ እንቸው። ሀ ሙ ስ ኦኬ። ሀ ሙ ስ ያት ሀ ይቻት የመጀመሪያውን ሀ ይቻት ያት ይቻት ሀን ወሰድኩኝ። ዛ ሙ ደግሞ ታለች ሙ ይቻል ሁለተኛዋን ወሰብ አያት እዚህ አስቀመጥኩኝ። ከዛ ስ ስ ደግሞ ይቻላል ስድስተኛዋን ወሰን ስን አስቀመጥኩኝ። ከዛ በጋር ስናነባችሁ ይላል አ ሙ ስ ሃ ሙ ሲ ይልካል መሰረት ነው ማለት። እነዚህ ፊደላት በመጠቀም በጣም ቀላል ነው። እነዚህ ፊደላት ከነዚህ ውስጥ አንወጣ አንድ ቃል እዚህ ላይ መሰረት ነው ማለት ሃ ሙ ሲ ይልካል መሰረት። እሺ እነዚህ በእንግሊዘኛስ እንዴት እንጽፋቸዋለን የሚለውን ደግሞ ስናይ ኤችኤ እንደ ሀ ይነበባል ብያቸዋለሁ ያት ኤችኤን ወሰድኩ ከዚህ ላይ እንደ ሀ ይነበባል ኤችኤን ማለት ነው ደግሞ እንደማን ይነበባል ሁለተኛው እዚህ ላይ ተመልከቱ እንደ ሙ ይነበባል ቀጣይ ደግሞ ኤስ ደግሞ እንደማን ትነበባለች ብያቸዋለሁ ኤስ ብቻዋን ከሆነች እንደማን ትነበባለች ብያቸዋለሁ። እንደስ ትነበባለች ያህት ወሰድኩ። ኤስን እንደስ ትነበባለች ብያቸዋለሁ ወሰድኩ ይሄው። ከዛ በአንድ ላይ እናነባቸው ነው ሀ ሙ ስ ሀ ሙ ስ የሚል ቃል መሰረት፣ ማለት እሺ፣ ቀጥ ብለን ላይ እንደደመረ ለምሳሌ እዚህ ላይ መሰረት ቃል ደግሞ አለ። ምን ይላል? ለም ለም አሁንም ከእነዚህ ፊደላት ውስጥ አመጣ ከነዚህ ውስጥ መመሰረት እንችላለን። ስለዚህ ለ ፊደል ፊደል ወሰድኩኝ ወሰድኩኝ እ እሺ እዛ ምን ደግሞ ደግሞ ስንተኛዋ አምስት ስድስተኛዋ? አያችሁ፣ ስድስተኛዋን ስድስተኛዋን ወሰድኩኝ አያት ምን ስድስተኛዋን ፊደል ወሰድኩ። እሺ፣ ለ አሁን ደግሞ የመጀመሪያውን ፊደል ወሰድኩኝ። ደ ደገሙና የመጀመሪያውን ፊደል ወሰድኩ። እሺ እዛ ደግሞ ማናለች? አለች ምን ደግሞ አለም አ ስድስተኛዋን ፊደል እነዚህ በጋራ አንድ እዚህ አጣምር እና አንድ ላርጊ አጣምር የሚል ቃል መሰረቱ ማለት ነው። ለም ለም የሚል ቃል መሰረቱ ማለት ነው። ስለዚህ ለም ለም አብለን መሰረትን በአማርኛ እሺ፣ በእንግሊዝኛ ስንት አድርገን መሰረት እንችላለን? ይሄን እንደማውል በጋራ እንያቸው። እሺ ኤሊ እንደማን ነበብ እንደ ላይ ነበብ ያቻው አባ ይሄው ኤሊ ወሰድኩኝ። ከዚህ ላይ ኤሊን ወሰድኩ። እዛ ኤም ብቻ ኤምን ብቻዋን ደግሞ እንደማን ትነበባለች? ናልኋቸው እንደምን እንደምን ትነበባለች? ያት ብቻ ወሰድኳል። ምን ወሰድ እዛ ኤል ኢ ደግሞ እንደማን ነበባል ብያቸዋለሁ። ያ እንደ ለይነበባል ብያቸዋለሁ። ያ ኤል ኢ እቺ ስሞል ሌተር ስለሆነች ነው እንጂ ኤል ናት። ኤል ኢ እንደማን ነበባለ ብያቸዋለሁ። እንደ ለይነበባል ብያቸዋለሁ። ወሰድ እሺ፣ ቀጣይ ደግሞ ናለች ኤም። ኤም ደግሞ እንደማን ትነበባለች ብያቸዋለሁ። እንደም ትነበባለች። በጋራ ስናነበው ምን ይላል? ለም ለም ለምለም የሚል ቃል መሰረት ነን። እነዚህ ሳንወጣ እነዚህን በመጠቀም ለምለም የሚል ቃል መሰረት ነን ማለት ነው። እሺ ከዚህ ላይ ደግሞ ምን የሚል ቃል መሰረቱ? ሁሉም ሁሉም ሁሉም የሚል ቃል መሰረቱ ነው። ስለዚህ ሁሉም የሚል ቃል መሰረቱ ከዚህ ላይ አሁንም እነዚህ ከእነዚህ ፊደላት ውስጥ አልወቅጠሁም፣ ቀጥታ ሁ እታለች ያት ይቻት ይችን ወሰድኩኝ። ሁ ይችን ወሰድኩኝ። እዛ ቀጠለው ምን አለች? ሉ ሉ ደግሞ አሁንም ይችን ወሰድ ይችን ፊደል እዛ ምን አማን አለች? ምን ምን ደግሞ ታለች? ይቻት ይችን ወሰድኩኝ። ስድስተኛ ፊደል ናት። ከዛ ምን የሚል ቃል መሰረቱ ሁ ሉ ሁ ሉ ም ሁሉ ም የሚል ቃል መሰረቱ አለ። በጣም ጥሩ። እሺ በእንግሊዘኛ ስንል ሁሉም የሚለውን ቃል እንዴት እንጽፈዋለን? ስንል ሁ ኤችዩ እንደሁ ይነበባል ብያቸዋለሁ። ው ኤችዩ ው እንደሁ ይነበባል ኤችዩን ወሰድኩኝ። ው ተመልከቱ እንደሉ ደግሞ ማን ይነበባል ብያቸዋለሁ? ኤልዩ ኤልዩ ው ተመልከቶ፣ እዚህ ላይ ኤልዩ እንደሉ ይነበባል ብያቸዋለሁ። ወሰድኩኝ። እዛ ይህም ብቻዋን ከሆነች ደግሞ እንደማን ተነበባለች ብያቸዋለሁ? እንደ እንደ ስለዚህ በጋራ ስናነባቸው ይሆናል፣ ሁሉም ሁሉም የሚል ቃል እንመሰርታለን ማለት ነው። እሺ በጣም ጥሩ። አሁንም ቀጣይ ደግሞ እሺ እ አሁንም ደግሞ ከዚህ ላይ ደግሞ ቃላትን እንዴት እንመሰርታለን የሚለው ደግሞ አሁንም እዚህ በ እናያለን። እዚህ ላይ እንዴት መሰረና ንቃል መሰርተና መሲ መሲ መሲ የሚል ቃል መሰረት ነው። እሺ እንዴት መሰረታችሁ፣ የት አመጣናችሁ የሚለውን ስናይ ያት መ የመጀመሪያ ፊደል ያትች ከዚህ ውስጥ ነው የወሰድኳት። ሌላ ውስጥ የወጣሁት ነገር የለም። ከዚ ወሰድኩኝ። መን ይቻ መን ወሰድኩ። እሺ ሲ ሲ ደግሞ የታለች? ያትች ሶስተኛ ላይ የምትገኘው ሲን ወሰድኳት ማለት ነው። ሲን ወሰድኩ በአንድ ላይ ምን ሆነልኝ? መሲ የሚል ቃል መሰረት። መሲ መሲ። በእንግሊዝኛው ደግሞ እንዴት አለ? እንጽፋችኋለን፣ እንዴት ሲነበባ የሚለውን እናያለን በጋራ ኦኬ እዚህ ላይ ማንም ወሰንን ማለት ነው። ያው መሲ ብለናል። የጻፈን ኤም ኢ ኤም ኢ እያቸዋለሁ እንደማን ነበባል? እያቸዋለሁ ኤም ኢ እንደማን ነበባል? ከዛ ኤስ አይ ደግሞ እንደማን ትነበባለች? እያቸዋለሁ እንደ ሲ። ያው ኤስ አይ ነዚህ ላይ ወሰዱ ኤም ኢ ነዚህ ላይ ወሰርኩና ምን ቃል መሰረት ማለት መሲ። መሲ መሲ መሲ ቃል መሰረት ማለት ነው። ኦኬ እዚህ ደግሞ የሚል ቃል መሰረት ማለት ነው። ሳ ሚ የሚል ቃል መሰረት ማለት ሳ ሚ። እሺ ሳ ሚ መጀመሪያ ያ ትቻት አራተኛ ፊደልናት ሳን ወሰድነን እዛ ቀጣይ ደግሞ ሚ ሚ አሁንም ሶስተኛ ፊደልናት ወሰነን። እነዚህ ፊደላት ሁለቱም ፊደላት በማጣመር ሳ ሚ የሚል ቃል መሰረት ማለት ሳሚ የሚል ቃል መሰረት ማለት ነው። ደግሞ በእንግሊዘኛ እንዴት ይጻፋል የሚለውን ስናይ፣ በእንግሊዘኛ እንዴት እንጽፈዋለን የሚለውን ስናይ ኤስ ኤ እንደምንነባል ብያቸዋለሁ፣ እንደ ሳ ይነበባል ብያቸዋለሁ፣ እንደ እንደሳ ይነበባል ብያቸዋለሁ። እሺ ኤምአይ ደግሞ እንደሚ ይነበባል። ኤምአይ አይ እንደሚ ይነበባል። ስለዚህ እዚህ ላይ ኤስኤ ሳን ወሰድኩ፣ እዚህ ላይ ደግሞ ኤምአይን ሚን ወሰድኩና ምን የሚል የሚል ቃል መሰረ ሳሚ የሚል ቃል መሰረዝ ማለት ነው። ስለዚህ እንደዚህ እያደረግን አማርኛና እንግሊዝኛን በጋራ እንደዚህ አድርገን ማንበብ እንችላለን። በጣም ቀላል ነው። በአማርኛ እንጽፋለን፣ በእንግሊዝኛ እንጽፋቸዋለን። አማርኛውን ማንበብ የማትችሉ በእንግሊዝኛ እንደዚህ እየጻፋችሁ እየተለማመዳችሁ ሁለቱንም በጋራ ማስኬድ ትችላላችሁ። ይህን የመሰለ የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ፣ በሌላ ቪዲዮ እንገናኛለን። እስከዚያ ቸርን